ሰላም ሰላም፣ ወደ እናንተ የተከበራችሁ፣ እንዴት ናችሁ? ደህናችሁ አላችሁ? ከኔ ጋር ያለው ሰላም ነው ማለት ነው። በእያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የምሰራው ምግብ ይሄንን ይመስላል ማለት ነው። ምን ይመስላችኋል? ይሄ ነገር ማለት ነው። እውትላችሁ ታቁታላችሁ እም ታቁታላችሁ ምን እንደሆነ ስማ። እውትላችሁ ወልስ ነው ይሄ ይመስላል ይሄንን በጣም ጥቁር ነበር ማለት ነው። የሚገርማችሁ ነገር በጣም ጥቁር ነገር ነበር እና፣ አያችሁት ቀንድም አለው የሆነ አፍ ነገር አለው ምናምን እና በነገራችን ላይ አረቦች የማይበሉት ነገር የለም እውነቱን ለመናገር ማለት ነው። እኛ መስራት እስከሚቸግረን ድረስ እነሱ የማይበሉት ነገር የለም ማለት ነው ውዶቼ። እና ከአሁን ቀደምም እየሰራሁ ነበር ዛሬ ለምን አላሳያችሁም ብዬ ነው። እንደምታዩት ነው ማለት ነው። ወይ ወይ፣ ይሄን ይመስላል። ለማንኛውም ማለት ነው እና ይሄን ቀቅዬ መጀመሪያ አጥቤ በደንብ አርጌ አጥቤ ቀቀልኩት ማለት ነው። ትንሽ ጨውና እርድ አርጌ ቀቀልኩት ማለት ነው ከዛም ይሄን በስሎ አብቅቶለታል። ይሄን ቀንዱን ይሄንና ይሄ አፉና ከዚ ታች በቢላ ቆርጥለታለሁ ማለት ነው። ብቻ ስቆርጥ የሚገርማችሁ አይኔን ጨፍኔንም ቆርጠው እኔ ይሄ ሁላችሁ ማለት ነው። ይሄ ይቆረጣል ማለት ነው። እንግዲህ ምን እንደሆነ እናንተ ታቁታላችሁ። እኔ በተራሴ የተጠራጠርኩት ምን እንደሆነ እኔ ያውቃለሁ ማለት ነው። ይህ ይመስላል። ግን እንትኑን ላሳያችሁ። ይሄ ዋነኛው እንትኑ ማለት ነው። ዋነኛው ይሄ ነው ማለት ነው። አያችሁት? ይሄ ነው ማለት ነው። ይሄ ነው ማለት ነው። ይሄ ይመስላል። ሰጥኔ ላሳያችሁ። ኦኬ፣ ይሄ ነው ማለት ነው። ደርቆ የነሸፈ ነገር ነው ማለት ነው። አያችሁት? ድርቅ ያለ ነገር ነው። እና ጥቁረቱ ጥቁረት አይደለም፣ ግን ይሄ ሲታጠ ሙልጭ ብሎ ይሄዳል ማለት ነው። አፈር ይመስላል የሚወጣው ማለት ነውና አውደግሞ ይሸል እና ይሄ ነው ዛሬ ስሪ ተብዬ ማለት ነው። ለምን እናንተ ጋር አልሰራም ብዬሽ ነው ውዶቼ። ሩዝ ቀቅያለሁ፣ ነጭ ሩዝ ቀቅዬ በስሎ አውጥቻለሁ። እና አሁን ሽንኩርት እያቁላለሁ ነው ማለት ነው። የራሱ ማለት ነው እና እስኪ ምታውቁት ምንድን ነው ማለት ነው። ይሄ ራሱ የሆነ የእሱን መስሪያ እያቁላለሁ ነው ምክንያቱም ይሄ ስለተቀቀለ አብቅቶለታል ማለት ነው። የአንድ እጅ ነገር ስለሆነ ግን ያኔ ከባድ ነው። አንድ እጅ ሁኖ የሆነባችሁ ማለት ነው። እንደዚህ እያረግኩ ይህንን ቆርጠዋለሁ። ወልዶቼ ታታችን ተለይ ቆርጥ ቆርጥ እያረኩኝ እጥለዋለሁ ማለት ነው። ቀቀልኩበት ብረት ድስት ላይ እየቆረኩ እዛ ጥለዋለሁ ማለት ነው። እና ይህንን ይመስላል እና ብቻ ከባድ ነው ማለት ነው ውልዶቼ እኔ አገሬ፣ ኧረ ሀገራችን እኮ እኔ እንጃ። ማለት ሁሉ ነገር አንዴ እነሱ አጤ ቆጢ ነገር አንበላ ወይ ነው። እነሱ ደግሞ በቃ ምን መርጡት ነገር የለም ምንም ሆነ ምንም ዝም ብለው መብላት ነው። በቃ ብቻ ሆድ ሙላ ነው። ከባድ ነው። እኛ ደግሞ አላደግንም ማለት ነው እንኳን ልንበላው ምንሰራው እየቸገረን ነው የምንሰራው ማለት ነው። እንዴ እኔ እንዴ ራሴ ማለት ነው መቼም ኢትዮጵያውያን የሚበላለ ብዬ አልገምታም። ለማንኛውም ላይክ ዬ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስሩ ስትባሩ እናንተም ግር አይላችሁም እና በዚህ መልኩ ትሰሩታላችሁ። እንትንነቱን አሳይቻችኋለሁ እንዳልኳችሁ ትቀቅሉታላችሁ ማለት ነው ከተቀቀለው ሽንኩርቱን፣ ነጭ ሽንኩርት፣ ዝንጅብል አቆላልቶ ቲማቲም እና ማለት ነው እላችሁ አለሁን ቲማቲም፣ ሽንኩርት፣ ነጭ ሽንኩርት አቁላልታችሁ ይሄ በስለ ስላበቃ ቲማቲም ጨምራችሁ ይሄን ብቻ አንድ ላይ ቆለት ለተታረቁትና ወዛችሁ መጨመር ነው ማለት ነው። እንደ ብሪያኒ ነው ማለት ነው። ወጥቺ እና ብቻ ይሄንን ይመስላል። ደግሞ እኮ አሁን ግን ሲቀቀል ምናምን አሁን ቀቅዬ አጥቤ ሲደፋው ሽታው ጠፋ ማለት ነው። የቀረው ሽታው ማለት ነው። ወይኔ ጉዴ ነው የምትሉት ቀንዳል ነፋካ ብዬ ቃይን አንስቼ ሰታትሬ ምናምን እሱን ለመስራት ምንም ነገር ቃንትን እንዳለል ብዬ የራሱን ችዬ መጣው ማለት ነው። ሁሉን አጠናቅቄና እንደዛ ነው ያው እነሱ ይበሉታል። እኛ ደግሞ ለመስራት ትንሽ ይከብደልናል ማለት ነው። አዳዲሶችም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱ ማለት ነው ውዶች። ነባሮችን ተጎን የሆናችሁ አይዞሽ ለምንስ ያበረታቱ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ተቀላቀሉ። እኔም እንደዚህ ብሎ ኮሜንት ከችላለሁ ማለት ነው። ይሄው ያያችሁ። ሳታው ግን ኮሜንት አትጻፉ ውዶች፣ ለእናንተም አይጠቅምም ለእኔም አይጠቅምም ማለት ነው። ለሁላችንም ዋጋ አልባ ነው የሚሆነው ምክንያቱም በታማኝነት ሁላችንም የማንንም ማንም ቪዲዮ እያየን ማስቀመጥ አለብን ማለት ነው። ቪዲዮ እያየን ባልተመቸን ደግሞ ከፍተነው ትተነው ሂደን በዛ በርዕሱ መሰረት ማስቀመጥ እንችላለን። ቪዲዮውን ካየነው ርዕሱ ምንድን ነው? የዛን ርዕስ አይደለም ማለት ነው። በዛ መሰረት ማስቀመጥ እንችላለን ማለት ነው። አሁን እንደዚያ ነው ማደርገው። ከተመቸኝ ያን ቪዲዮ በደንብ ያለው ካልተመቸኝ ግን ደግሞ ከፍቼው ይሄድና ስመጣ በዛ መሰረት እጽፋለሁ ማለት ነው። ደግሞ ከሰማሁ ቁጭ ብዬ ከሰማሁ ምናምን ምን እንደሆነ አስተያየት ካለው ጽፌ፣ በቃ ያለኝን ሀሳብ ሰጥቼ ስራ ላይ ካልሆንኩ በረዥሙ እራሱ መጻፍ ደስ ይለኛል ያለኝን ሃሳቤን ሰጥቼ በወጣ ደስ ይለኛል። እውነት ለመናገር ማለት ነው። እና ሁላችሁም ቪዲዮ እያያችሁ ኮምቱ ማለት ነው። ያኔ ጠቅ አርጋችሁ አትሄዱ፣ ላይኩም ይነሳል። ሁለተኛ ጥቅም የለውም። በታማኝነት ሁላችንም፣ እኛ ባናይ ፈጣሪ ከላይ ያያል ማለት ነው። ሁላችንም ያኔ እስበሳችን መታየት አለብን ማለት ነው። ውዶቼ እንደዛ ብዬ ነው የማምነው እስከ 6 ደቂቃ 7 ደቂቃ ማየት አለብን። በዛ ሰው ኮሜንት መስጠት ማለት ነው እና እንደዛ ነው እላችኋለሁኝ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱ ታጎን የሆነ ማለት ነው ውዶቼ። ሀገራችንንም ሰላም ያደርግልን በያላችሁበት እናንተም ሰላማችሁ ብዙ ተረፍ ይበል። እንግዲህ በውጭም በሀገርም ያላችሁ የምታወሩ ሁሉ ላይክ አርጉስኪ ላይክ አርጎ የማዲያም ቅመም ነኝ ማለት ነው። የማዲያም ቅመም ነኝ እና ላይክ እያደረጋችሁ አበረታቱኝ። ከምሬ ነው ስዴት አሁን ላይ ሁላችንም ሰልችቶናል፣ ሰልችቶናል ማለት ነው። ግን ከተጋገዝን ደግሞ ሁሉ ነገር ቀላል ነው ብዬ ነው ማስበው። እስበሳችን ከተሳሰበን ከተጋገዘን እንኳን ለራሳችን ለሰው እንተርፋለን። ስለዚህ ሁላችንም እየተሳሰብን እየተጋገዘን ብንሄድ ጥሩ ደረጃ የማንደርስብ ስልት ምክንያት ማንኛችንም የለንም ማለት ነው። ቀቅላችሁት ምናምን ወይ ንሽታው እንዴት እንዴት እንደሚያደረግ እውነቴ ነው ምራችሁ ውይ፣ አሁን ግን ጠፍቷል። ተቀቀለም፣ ታጠበም፣ ተደፋም። አሁን ልጅ ተለቋል ማለት ነው እና ምን ይመስላችኋል? እስኪውት እንዳርገ እስኪዩት ማለት ነው ምን ይመስላችኋል? ምንድን ነው እንደሚመስላችሁ በኮሜንት አስቀምጡ። ከምን ታስቀምጡ። ምን ይመስላችኋል? በግምት ምንድነው የሚመስላችሁ? በደንብውትና በደንብውትና እስቲውት ማለት ነው። ራሶች ነገር አለው። ራስ ራሶች አላቸው ማለት ነው። እሱን ነው የሚቆርጠው፣ በቢላው የሚቆርጠው እሱን ነው። እንዘን ባለፈው ትንንሽ ነገር ሰርቼላቸው የነበረው እሱ ሩብያን ነው፣ እሱ ሩብያን ነው። ይሄ ግን ሩብያን አይደለም ማለት ነው። እነዚያ አሁን ድቅቅ ድቅቅ ያሉ ሩብያን ቻሉ። አንድ ጊዜ አይታችሁ ከሆነ ካስታወሳችሁ እሱን ሰርቼ ነበር እና ይሄ ግን ሩብያን አይደለም ማለት ነው፣ ሌላ ነው። ሳሎና የሚሰራ ብርያንም እንደዚህ ይሰራል ማለት ነው። አንድ ጊዜ ብርያን ሰራው፣ አንድ ጊዜ ደግሞ ሳሎና ሰርቼ ነበር። እሺ ማለት ነው።

ታያችሁታል። ይሄን በመሰለ መልኩ ቆርጫለ። ይሄ ግን የተቆረጠ የቆረጥኩት ነው። ቅንጭላል፣ ቅንጭላት እና ታግሩ ማለት ነው ወጥቷል። ይሄ ግን እንደምታውቁት ነው፣ ቆራርጬ ጨርሼ ነው ማለት ነው። ይሄን አሁን መልሼ አጥበዋለሁ ማለት ነው። ወጥቼ አጥቤ ሽንኩርትና ጀንጀብል ነጭ ሽንኩርት እዚህ አቆላለሁ ላይ ጨምራለሁ ማለት ነው። ውቶችዬ ይህን በመሰለ መልኩ አትቤ ይጨርሻለሁ ማለት ነው። አሁን እተቁላለሁ ሽንኩርት ላይ እጨምረዋለሁ ማለት ነው። ውቶችዬ በኋላ ጨምርበታለሁ እና ትንሽ ቅመም ጨምራለሁ ማለት ነው። ወጥቼ ማለት ነው። መጀመሪያ ግን ብንቀቅለውን ከፍንት ጋር ጠበስ ማለት አለበት።

እስዬ ከሁሉም ቅመማት ውስጥ ጨምሬያለሁ ማለት ነው። በአራት መካከላ ጨምር ያለው ከሁሉም ቅመማ ቅመም ጨምር ያለ ማለት ነው። ወደሴ እርዴ ይሄ በቃ ካለት ቅመሞች ማለት ነው። እንዳለት ትንሽ ትንሽ ከሁሉም ጋር ጨምሬያለሁ ማለት ነው። ወሴ ጨምር ግን አላሳየኋቸውም እንጂ ከሁሉም ትንሽ ትንሽ ጨምሬ ትንሽዬ በርበሬ በርበሪ ካስታረዙ ማለት ትንሽ ባህራት ትንሽ ኮርኮም ኦኬ፣ ጨው ከሁሉም ከሁሉም ላይሞን ዲያብት ቅጠሉ ካለች ይሄ እንትኑ ማለት ነው። ጫው ናየል ማለት ነው እንግዲህ ለመሽተት ነው ማለት ነው። ጫው የሚታወቀው መቅመስ ለማልስ ንጫቸው አሽተታቸው መስራት ነው ማለት ነው። ዛ ነው ለመኖሩ ማወቅ ይቻላል ማለት ነው። ስታሸት ጣሙ ያለጠ ነው ወይስ ደግሞ ትክክለኛ ነው ወይስ ደግሞ የሚለው እራሱ ሽታው ይናገራል። ትንሽ ጨምራለሁ ማለት ነው። ጨው በነገራችን ላይ ይሄ ጨው ማለት ነው የባህር ጨው ስለሆነ እንደ ማንኛውም እጨው አይደለም። ይገርማችሁ ማለት ነውና እንትን ይላል። ምንድነው ቶሎም የሚያሰማ ብዙ አይፈልግም ማለት ነው ብዙ አይፈልግም። ይሄ ዱካን ላይ የሚገዛው ጨው ብትጨምሩት ብትጨምሩት ብትጨምሩት ለምሳሌ እሱ ነገር ምንም አያሰማ ማለት ነው። እኔ በጣም እጨምራለሁ እንትን ላይ የሚገዛው ግን አያሰማም። በጣም ብዙ ጨው ይፈልጋል ማለት ነው። እንዴ ዛሬ ምግብ ይሆናል እሱ ነው የምትሉ፣ ስቀምሱት የለው ስቀምሱት የለው ማለት ነው። ግን ይሄ እንትን ላይ የሚገዛው ይሄ ባህር ጨው ማለት ነው። የሚገርም ነው። እና አንድ ጊዜ ኩንታሉን ታመጣለች። ግን ትንሽ ከጨመራችሁ ክላስ በቂ ነው ማለት ነው። ብዙ ጨው አይፈልግም ይሄንኛው። የባህር ጨው የሚባለው በጣም የሚያሰማው አይገርም። አሁን ከርነዋለሁ ስብራ ተጨምርበታለሁ ከዛው ዘይ ነው ማለት ነው። ግን ትንሽ ይሄ በሰሊበል ማለት ነው ቆማ ማለት ነው ደፋቱ ከዛ እንትን እንዳይ ይሄ ከዚህ ምንም ጨምራለሁ ማለት ነው። ነገር ከታች ነው ማለት ነው። እኔ ከላይ እናንተ ልሆን ከፈለጋችሁ ከላይ ማረግ ትችላላችሁ። የእኔ ግን እዚህ ላይ ከታች እርድ ስላረፍ አትፈልግም ማለት ነው። እናንተ ማስዋብ ከፈለጋችሁ መጨመር ትችላላችሁ። የእኔ ከላይ ከታች ስላረፉበት ሲቀላቀል በኋላ እራሱ ከረም ይሰጠኛል። ከላይ መልሼ አልጨምርም ማለት ነው። እናንተ ግን መጨመር ትችላላችሁ። አሁን አለም ነው ረግና ከድና እረገዋለሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ተቀላቀሉ፣ ዘና እና አበረታቱን ማለት ነው። እስቴ ለታሪክ አሁን እከድነዋለሁ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ተቀላቀሉ፣ አበረታቱን ማለት ነው። እሺ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በኮሜንት ከች ከች በሉ ማለት ነው ወዶቼ፣ አብረን ወደፊት እንጓዛለው ማለት ነው። ይህን ይመስላል። አሁን ይሄ ቀስ ብሎ እንግዲህ ከላይ ላፕ እስከሚያደርገው ላቦቶ ወደ ላይ እስከሚወጣ ድረስ ቆንጆ ነው። ይበቃዋል ማለት ነው። ሁሉ ነገር አልቆለታል ማለት ነው። ይህንን ይመስላል። ላይክ ማድረጋችሁን እንዳትረሱ እንዳትረሱ ማለት እንዳትረሱ። ስሙን ደግሞ በኮሜንት ቁጭ ቁጭ አርጉ ምን እንደው ማለት ነው።